እሺ፣ የዛሬው ቪዲዮ ታክስ ከፋይ ለሆናችሁ ሁሉ የሚጠቅም ቪዲዮ ነው። አዲስ መመሪያ ወጥቷል። ይህ ምንድን ነው? እንግዲህ አንድ ታክስ ከፋይ እንደሚታወቀው የተለያዩ የሕግ መተላለፎችን ሲፈጽም የገቢዎች ሚኒስቴር ወይም ባለስልጣኑ አስተዳደራዊ ቅጣት ሊወስንበት ይችላል። እንግዲህ ጥፋቱ እንደ ሁኔታው በወንጀልም ሊያስጠይቅ ይችላል። ነገር ግን ከወንጀል ተጠያቂነት ጎን ለጎንም ሊሆን ይችላል ራሱን ችሎ የአስተዳደራዊ ቅጣት ሊወሰንበት ይችላል። ነገር ግን የታክስ ከፋዩ እንግዲህ የአስተዳደራዊ ቅጣቱ እንዲነሳለት አቤቱታ የማቅረብ መብት እንዳለው ይታወቃል። ስለዚህ ዛሬ ምዳስ ስላችሁ ምንድን ነው ይህ አስተዳደራዊ ቅጣት ሙሉ ለሙሉ የሚነሳበት ሁኔታ ምንድን ነው የቅጣት ይነሳልኝ ጥያቄ ውስጥ እንዴት ሊቀርብ ይችላል የሚለውን በተመለከተ ነው ማነሳላችሁ ማለት። ቅድሚያ ግን እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። አብረን እንቆይ። እንግዲህ ከመነሻው ስንነሳ ምንድን ነው እንደሚታወቀው የፌዴራል ታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008። በዚህ አዋጅ መሰረት እንግዲህ አንድ ታክስ ከፋይ የአስተዳደራዊ ቅጣቶች ሊጣሉበት ይችላሉ። እንግዲህ የተለያዩ የህግ መተላለፎች ሊሆን ይችላሉ። ለምሳሌ በታክስ ከፋይነት መመዝገብ ያለበት ሰው ሆኖ በታክስ ከፋይነት ያልተመዘገበ ከሆነ፣ ታክስ ከፋይ ሆኖ ተመዝግቦ ደግሞ በወቅቱ እንግዲህ ታክሱን ያልከፈለ ከሆነ፣ የታክስ ማስታወቂያ ዘግይቶ ያቀረበ ከሆነ እንዲሁም ደግሞ እነዚህ ብቻ አይደሉም። በነገራችን ላይ ሌሎች የተዘረዘሩ ድርጊቶች አሉ። እነዚህን ነገሮች ካደረገ የአስተዳደራዊ ቅጣቶች ወይም ደግሞ የገንዘብ ቅጣት ማለት ነው በባለስልጣኑ ሊጣልበት እንደሚችል ያስቀምጣል ማለት ነው አዋጁ። እንግዲህ ባለስልጣኑ እነዚህን አስተዳደራዊ ቅጣቶች ከወሰነ በኋላ የቅጣት ውሳኔ ማስታወቂያ ለታክስ ከፋዩ እንደሚሰጥ ይህም ተቀምጧል ማለት ነው በግልጽ። ነገር ግን ቅጣት የተወሰነበት ሰው ቅጣቱ እንዲነሳለት ማመልከቻ ማቅረብ ይችላል። ይህም በአዋጁ አንቀጽ 115 ንዑስ ቁጥር 3 ስር የተደነገገ ነገር ነው ማለት ነው። ስለዚህ አንድ አስተዳደራዊ ቅጣት ሙሉ ለሙሉ ሊነሳ የሚችልበት ሁኔታ ምንድን ነው የሚለውን ስንመለከት ቅድም በነገርኳችሁ መመሪያ እንደገለጽኩላችሁ ከየካቲት 2017 ጀምሮ ተፈጻሚ የሚሆነው ማለት ነው። በዚህ መመሪያ መሰረት እንግዲህ አስተዳደራዊ ቅጣቱ ሙሉ ለሙሉ እንዲነሳ ምክንያት የሚሆኑ ነገሮች ተዘርዝረው ተቀምጠዋል። የመጀመሪያው ምንድን ነው እንግዲህ ታክስ ከፋዩ ግዴታውን ያልተወጣው ከአቅም በላይ በሆነ ምክንያት ከሆነ በሚል ያስቀምጣል። እንግዲህ እዚህ ጋር አንድ ግልጽ መሆን ያለበት አገላለጽ አለ። ከአቅም በላይ ማለት ምን ማለት ነው የሚለውን ስንመለከት በመመሪያው ላይ እንደሚያስቀምጠው ምንድን ነው፣ ለምሳሌ ጽኑ ህመም ጽኑ ህመም ወይም ደግሞ ሰው ሰራሽ ወይም የተፈጥሮ አደጋ ሊሆን ይችላል። ወይም ደግሞ ከዚህ ጋር ተመሳሳይነት ያላቸው ይሄ ሌላ ግልጽ ምክንያት በሚል ነው እንግዲህ መመሪያው ላይ የሚያስቀምጠው። ሁሉንም እንግዲህ ምክንያቶች ሊያጋጥሙ የሚችሉ ምክንያቶች መዘርዘር ስለሚያስቸግር፣ ነገር ግን ከአቅም በላይ ሊያሰኝ የሚችል በቂ ምክንያት መኖሩን ማሳየት ከቻላችሁ እንግዲህ ያን ምክንያት ገልጻችሁ የቅጣት ይነሳልኝ አቤቱታችሁን ለማቅረብ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ጽኑ ህመም የሚለውን ተርጉሞታል መመሪያው ላይ ጽኑ ህመም ምንድን ነው የሚለውን ስንመለከት ታክስ ከፋዩ መንቀሳቀስ በማይችልበት ሁኔታ ውስጥ መሆን ይጠበቅበታል። ያ ማለት ለምሳሌ ቢዝነስ ካለው ቢዝነሱን ረን የሚያደርግ ቢዝነሱን እሱን ወክሎ የሚሰራለት ወይም አንዳንድ ነገሮችን የሚያንቀሳቅስለት ተወካይ ሊኖረው አይገባም ማለት ነው። ማለት ተወካይ ካለው ታክስ የታክስ መክፈል ሂደቱም ሌሎች ነገሮችን በዚሁ በተወካዩ በኩል መከናወን ስለሚችሉ ማለት ነው። ስለዚህ ተወካይ የሌለው ሰው ሆኖ መንቀሳቀስ በማይችልበት ሁኔታ ከባድ ህመም፣ ጽኑ ህመም ውስጥ የነበረ መሆኑን የነበረ መሆኑን በማስረጃ አስደግፎ ማሳየት ከቻለ እንግዲህ የአስተዳደራዊ ቅጣቱ ሊነሳለት ይችላል ማለት ነው። ምክንያቱም ካቅም በላይ ምክንያት ስለሚያሰኘው ማለት ነው። ሌላው እንግዲህ ድርጅት ታክስ ከፋዩ ድርጅት ኖሮት ድርጅቱ ከከሰረና ደግሞ ባንክራፕት ከሆነ ማለት ነው እና ይህም ደግሞ በፍርድ ቤት ውሳኔ ሲረጋገጥ ነው። ሌላው ደግሞ ታክስ ከፋዩ በባለስልጣኑ ታክስ ከፋዩ ሂሳብ ሳይመረመር በፊት በራሱ ተነሳሽነት የፈጸመውን የስህተት ማለት ነው አርሞ ሪፖርት አድርጎ ከዛ ደግሞ ታክሱን ከነወለዱ የከፈለ ከሆነ ነው። ስለዚህ ይህ ሁኔታ ከተሟላ እንግዲህ ሙሉ ለሙሉ ሊነሳለት ይችላል ማለት ነው። ከዛ ውጭ ደግሞ ታክስ ከፋዩ ከንብረቱ ውስጥ 20 ፐርሰንቱ አደጋ ወይም ከባድ አደጋ የደረሰበት ከሆነ ነው። እንግዲህ በሰው ሰራሽም ሊሆን ይችላል፣ በተፈጥሮ አደጋም ሊሆን ይችላል። ስለዚህ ንብረቱ 20 ፐርሰንቱ የወደመበት ከሆነና ለዚህ ግን ማስረጃ ማቅረብ የሚችል ከሆነ ነው። ማስረጃው ግን መቅረብ ያለበት ከመንግስት ተቋም መሆኑን ልብ ይሏል ማለት ነው። ሌላው ምክንያት ደግሞ ምንድን ነው? የታክስ አሰላሉ ስህተት ምናልባት ሲያሰሉ ስህተት የነበረበት ከሆነ በባለስልጣን መስሪያ ቤቱ ማለት ነው፣ ስህተት የነበረበት ከሆነ በኋላ ላይ ይህ ከታወቀ ሙሉ ለሙሉ የአስተዳደራዊ ቅጣቱ ሊነሳለት ይችላል ማለት ነው። ስለዚህ ከላይ የገለጽኩላችሁ ምክንያቶች እስከ ተሟሉ ድረስ የአስተዳደራዊ ቅጣቱ ሙሉ ለሙሉ ይነሳል፣ አይቀጥልም ማለት ነው። ሌላው እንግዲህ የቅጣት ይነሳልኝ ጥያቄውን እንዴት ነው የምታቀርቡት የሚለውን ስንመለከት፣ የመጀመሪያው ልብ ማለት ያለባችሁ ነገር ምክንያቱ ማለት ለአቤቱታችሁ መነሻ ወይም ምክንያት የሆነው ጉዳይ በግልጽ ተብራርቶ ሰፍሮ ነው። እንግዲህ አቤቱታ መቅረቢያ የሚጠበቅበት በጽሁፍ ማለት ነው። ለገቢዎች ሚኒስቴር ለታክስ እዳ አስተዳደር የስራ ሂደት መሪ ወይም ለሌሎች ይህንን ጉዳይ ለሚያስተናግዱ ክፍሎች ሊቀርብ ይገባዋል ማለት ነው። ስለዚህ ከተቀበሉ በኋላ ምክንያቱን እንግዲህ አረጋግጠው ክሮስ ቼክ አርገው መዝነው ቅጣቱን የሚያነሱት ይሆናል ማለት ነው። ከዚህ ጎን ለጎን ሌላው ምንድነው ማወቅ ያለባችሁ እንግዲህ ባለስልጣኑ አቤቱታ ሳይቀርብለት በራሱ ተነሳሽነት በከፊልም ሆነ በሙሉ የአስተዳደራዊ ቅጣቱን ሊያነሳው ይችላል በመመሪያው መሰረት። ይህ ምንድነው ያው ኢኮኖሚ፣ አስተዳደራዊ፣ ማህበራዊ ምክንያቶችን በመመርኮዝ በሚል ነው የሚያስቀምጠው። ስለዚህ በዛሬው ቪዲዮ አንድ ታክስ ከፋይ የተጣለበትን የአስተዳደራዊ ቅጣት በምን መልኩ ሙሉ ለሙሉ ሊያስነሳ ይችላል የሚለውን በተመለከተ ነው ያነሳሁላችሁ ማለት ነው። እጅግ ጠቃሚ ቪዲዮ እንደነበረ እርግጠኛ ነኝ። በቅርቡ ደግሞ በሌላ ጠቃሚ የህግ መረጃ እመለሳለሁ። መልካም ጊዜ